ወደ አፍሪካ መረጃዎቻችን አለፍን። የቶታል ኢነርጂስ ካፍ አፍሪካ ዋንጫ በሞሮኮ ሊጀምር ተቃርቧል። የካፍ የሞሮኮ መንግስትና የሞሮኮ እግር ኳስ ፌዴሬሽን አመራሮች ለውድድሩ መዘጋጀታቸውን ገልጸዋል። የአፍሪካ ዋንጫውን ሊመሩ የሚችሉ 73 ልምድ ያላቸውን የመሀል ዳኞች፣ 31 ረዳት ረዳትና 14 የቫር ዳኞች መመረጣቸውን የካፍ የዳኞች ኮሚቴ አሳውቋል። ሁሉም ዳኞች ለጨዋታዎቹ ለመዘጋጀት በሳምንቱ መጨረሻ ስልጠና እንደሚወስዱ ተሰምቷል። በሁሉም የመጫወቻ ሜዳዎች የጸጥታ አካላት ይሰማራሉ ተብሏል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በተለያዩ ተጫዋቾች ላይ የጸረ ዶፒንግ ምርመራዎችን በማንኛውም ጊዜና ቦታ ተጫዋቾቹ ምርመራ የማድረግ ግዴታ አለባቸው ተብሏል። ተጫዋቾቹ ተመርጠው የጸረ ዶፒንግ ምርመራ የሚካሄድባቸው ዋናው አላማው በሁሉም ተሳታፊ ቡድኖች የስፖርት ፍትሃዊነትን ለማረጋገጥ እንደሆነ የካፍ የሕክምና ክፍል ኃላፊ የሆኑት ዶክተር ቦቡካሬ ሲዲኮ ተናግረዋል። የካፍ ኃላፊዎች የአፍሪካ ዋንጫውን የበለጠ ለማስተዋወቅና ሰዎች ትኩረት እንዲሰጡት ለማድረግ የካፍ ዲያስፖራ ጉብኝት የሚል ፕሮግራም እንደዚሁ ጀምረዋል። በለንደንና ፓሪስ የሚገኙ አፍሪካውያን ወደ ሞሮኮ በመምጣት የአፍሪካ ዋንጫውን ተመልከቱ በሚል የሙዚቃ ዝግጅቶች የአፍሪካን ባህል የሚያስተዋውቁ ቅርሶችን እያስተዋወቁ እንደሚገኝ እየተነገረ ይገኛል። ካፍ ለውድድሩ ትኩረት ሰጥቶ እየሰራ ነው። ብዙ ያልተለመዱ ግን ብዙዎችን ያስደሰተ ተግባራትን ከካፍ መሪዎች እየተመለከትን እንገኛለን እየተመለከትን ነው። የተለያዩ ሚዲያዎችም የአፍሪካ ዋንጫውን ዝግጅት ከወዲሁ በመዘገብ ላይ ናቸው ተብሏል። ከትናንትናው የቼልሲና አርሰናል የለንደን ደርቢ ጨዋታ በኋላ የተለያዩ ሀሳቦች እየተሰጡ ይገኛል። የቀድሞ የአርሰናል ተጫዋች የነበረው ቲዮ ዋልኮት ሀሳቡን ሰጥቷል። በጣም የሚያሳዝነው ነገር ካይሴዶ ጥፋት የሰራበት ቦታ አደጋ የሚፈጥር አልነበረም። ኳሱን ለማሸነፍ ካይሴዶ ጥረት አድርጓል። ቀይ ካርዱ ትክክል ነው። ካይሴዶ ቢኖር ቼልሲ ከዚህ የተሻለ ውጤት ያስመዘግብ ነበር ብሏል። የቀድሞ የቼልሲ ተጫዋች የነበረው ዳንኤል ስተርጅ መጀመሪያ ላይ ካይሴዶ ጥፋቱን ሲሰራ ቀላል መስሏቸው ነበር ዳኛው ቢጫ የሰጡት፣ ነገር ግን ቫር ላይ ያሉት ዳኞች ያደረጉት ነገር ጥሩ ነው። የቼልሲ ተጫዋቾች ሁሉም ጥሩ ነበሩ። ሊያም ደላፕ ከሚገባ ፔድሮ ቢቆይ ጥሩ ነበር ጉዳዩም መቀየር አልነበረበትም ሲል ሀሳቡን አጋርቷል። ዙቢሜንዲ በአካል ብቃቱ ራሱን ማሳደግ አለበት ሲልም ዳንኤል ስተርጅ ገልጿል። የቀድሞ የቪላ ተጫዋች የነበረው ጋብርኤል ኦግቦል ላሆር ቼልሲን ማድነቅ አለብን፣ በአስር ልጅ ከመሪ ቡድን ጋር ተጫውተው ነጥብ ማግኘታቸው ይገባቸዋል ሲል ተናግሯል። ራያም ሳንቼዝም ጥሩ ተጫውተዋል። የሊጉ ፉክክር በአርሰናልና በቼልሲ መካከል ይሆናል ሲል ኦግቦል ላሆር ተናግሯል። ዴክላን ራይስ በአርሰናል ውሉን ለማራዘም ንግግር ጀምሯል። ነገር ግን የሪያል ማድሪድ መልማይ ኃላፊ የሆኑት ጆኒ ካርፋት ራይስን ወደ ሎስ ብላንኮሶች ቤት ለማምጣት እቅድ እንዳለው ተሰምቷል ለፍሎሬንቲኖ ፔሬዝም መናገሩን በርካታ የስፔን ሚዲያዎች ዘግበዋል። ተጫዋቹ ግን በአርሰናል ቤት መቆየት እንደሚፈልግ እንደዚሁ ተሰምቷል። ቼልሲ ማይልስ ሉዊስ ስኬሊን ወደ ብሪጅ ለማምጣት ፍላጎት አላቸው ተብሏል። የቼልሲ አመራሮች ኩኩሪያን የሚያግዝ ተጫዋች ይፈልጋሉ፣ አይናቸውም ስኬሊ ላይ አርፏል ተብሏል። ይህ ተጫዋች በአሁኑ ሰዓት በካላፊዮሪ ቦታ ቢያዝበትም ነገር ግን በአርሰናል ይቆያል ተብሎ ይጠበቃል። ቼልሲ አመራሮች ከአርሰናል ሰዎች ጋር ለመነጋገር እቅድ እንዳላቸው ተሰምቷል። ሉዊስ ስኬሊ ለእንግሊዝ ብሔራዊ ቡድን ለመመረጥ ሲል በቋሚነት አርሰናል መልቀቅ ይፈልጋል የሚል መረጃም እንደዚሁ እየወጣ ይገኛል። ነገር ግን የተጫዋቹ ወኪል የሆኑት እናቱ ተጫዋቹ በአርሰናል ይቆያል፣ የትም አይሄድም የሚል ሐሳባቸውን አጋርተዋል። በጥር ወይም በክረምት የዝውውር መስኮት ቼልሲ ለአርሰናል ይፋዊ ጥያቄ እንደሚያቀርቡም እንደዚሁ ተሰምቷል።